ውጊያው ተፋፍሞ ቀጥሏል። የተሂራንና የቴላቪብ ሰማይ አሁንም የሚሳኤልና የድሮን ጥቃቶችን እያስተናገዱ ናቸው። በኢራን ትልልቅ የባቡር ጣቢያ ምድር ቤቶች ከሞት መሸሸጊያ ሆነዋል። በእስራኤል የሳይረን ድምፅ በተሰማ ቁጥር ወደ መሸሸጊያ ስፍራ መግባቱ ቀጥሏል። እንደ ሊባኖስ ባሉ ሀገራት ደግሞ በተቃራኒው የሚሳኤል ጥቃቱ የተዝናኖት ምንጭ የሆነ ይመስላል። ለስድስተኛ ቀን በቀጠለው ውጊያ አሁንም የቃላት ጦርነቱ ተባብሷል። የኢራኑ መንፈሳዊ መሪ አያቶላህ አሊ ሀምኒ ውጊያው ተጀምረዋል ስለማለታቸው በማህበራዊ ሚዲያ የተጋሩ መልእክቶች ያሳያሉ። ከዚህ በተቃራኒ የአሜሪካው ፕሬዚደንት ዶናልድ ትራምፕ መንፈሳዊ መሪው አያቶላህ ሀምኒ ኢላማ ውስጥ ናቸው እያሉ ነው። ዶናልድ ትራምፕ ኢራን ካለምንም ቅድመ ሁኔታ እጅ እንድትሰጥ ጠይቀዋል። አክሲዮስ እንደዘገባው ከሆነ አሜሪካ በጦርነቱ ልትሳተፍ እንደምትችል ያመላክታል። ዋሽንግተን እስካሁን የሚሳኤል ጥቃቶችን በመመከት ብቻ ተሳትፋለች። የአክሲዮስ መረጃ እንደሚያሳየው በነጩ ቤተ መንግስት ሲቸሽን ሮም በተደረገ የደህንነት ስብሰባ አሜሪካ በጦርነቱ ቀጥታ ልትሳተፍ እንደምትችል ፍንጭ አግኝቻለሁ ይላል። በተለይም እስራኤል ከምድር በታች እየበለጸጉ የሚገኙ ዩራኒየሞችን ለማጥፋት አሜሪካ እንድትሳተፍ ፍላጎት አላት። አሜሪካ ይህንን በመቀበል በቅርቡ በውጊያው ልትሳተፍ እንደምትችልን ፍንጮች አሉ። ዶናልድ ትራምፕ ኢራን ጥሩ የአየር ላይ መከላከያ ስርዓት አላት፣ ከአሜሪካ ሰራሾቹ ጋር ግን አይወዳደሩ ማለታቸውም ተዘግበዋል። የተለያዩ ሀሳቦች ቢሰነዘሩም ውጊያው ተጠናክሮ መቀጠሉ ነው የሚነገረው። ኢራን በማዕከላዊና በሰሜን እስራኤል የሚሳኤል ጥቃቶች ስትሰነዝር ለማድረም አድራለች። የእስራኤል የጤና ሚኒስቴር ያወጣው መረጃ 94 እስራኤላውያን ጉዳት እንደደረሰባቸው ያሳያል። እስራኤል 50 ተዋጊ ጀቶችን በማሰማራት የኢራን የኒውክሊየር መሰረተ ልማቶች ላይ ጥቃት መሰንዝሯን መከላከያ ሚኒስትሯ ይፋ አድርጓል። በደህንነት መስሪያ ቤቱ መረጃ የተመሩ ጥቃቶችን የእስራኤል ጀቶች መፈጸማቸውን ሲኤንኤን አስነብቧል። ባለፈው አርብ ጀምሮ ኢራን በእስራኤል ላይ አራት መቶ የምሳኤል ጥቃቶችን ሰንዝራለች። አርባ የሚጠጉ ቦታዎች ላይም የኢራን ሚሳኤሎች ጥቃት ማድረሳቸውን ከጠቅላይ ሚኒስትር ቤንያሚን ኔታንያሁ ቢሮ የወጡ መረጃዎች ያመላክታሉ። ኢራን በወሰደችው ጥቃት እስካሁን 24 ሰዎች ሲገደሉ ከ800 በላይ የሚሆኑ ዜጎች ጉዳት ደርሶባቸዋል 3800 ሰዎችም ተፈናቅለዋል እስራኤል እስካሁን 224 ኢራናውያንን መግደሏን ከኢራን የወጡ መረጃዎች አሳይተዋል ከውጊያው በስተጀርባ ጂኦፖለቲካዊ መቋምሮ አድፍጧል የአሜሪካ የቻይናና የሩሲያ ተሳትፎ የጦርነቱን አቅጣጫ ሊወስነው እንደሚችል እየተተነበየ ነው ሩሲያ የመካከለኛ ምስራቁን ግጭት የተመለከተ አቋሟ እንዴት ያለ ሊሆን ይችላል የሚለው ተጠባቂ ጉዳይ ሆኗል። ማቲው ቻንስ የተባለ የሲኤንኤን ተንታኝ ሩሲያ ከጦርነቱ ልታተርፍ እንደምትችል ጽፏል። የመካከለኛው ምስራቅ ወዳጆቿን ሩሲያ ብታጣም የነዳጅ ሽያጭ ገበያዋ ሊከፈት እንደሚችል አንስቷል። የኢራን መንግስት የሚወድቅ ከሆነ ሩሲያ በመካከለኛው ምስራቅ አጋሮቿን ሙሉ በሙሉ ወደ ማጣት ትሸጋግራለችም ይላል። ቀደም ሲል በቀጣናው አጋሮቿ የነበሩት ኢራቅ፣ ሊቢያና ሶሪያን ያጣችው ሞስኮ አሁን ደግሞ ኢራንን ልታጣ ትችላለች ሲልም ተንታኙ አትቷል። አጋር ብታጣም ሞስኮ ከግጭቱ ግን

የነዳጅ ገበያን ልታገኝ እንደምትችል ተንታኙ አልደበቀም። በአሜሪካና በእስራኤል በኩል አሁን እየተቀነቀነ የሚገኘው ሀሳብ በኢራን የስርዓት ለውጥ ማምጣት ነው። ኔታናይም ሆነ ዶናልድ ትራምፕ አሁን እያሉ ያሉት የኢራንን መንግስት በኃይል ስለ መገርሰሱ ጉዳይ ሆኗል። በተለይም ቤናሚን ኔታናይሆ ይህንን ሀሳብ አምርረው እያቀነቀኑትም ይገኛሉ። አሜሪካ በኢራን መንግስት የመቀየር ልምድን እንደተካነችበት ታሪክ ያሳያል። በኢራን በ1953 አሜሪካ መፈንቅለ መንግስትን በመደገፍ የሞሐመድ መምህር ሞሳዲንን መንግስት ከስልጣን አውርዳ ነበር። አሜሪካ ከዛ በኋላም ቢሆን እጇን አጣጥፋ አልተቀመጠችም። በተለይም በኢራን ከተደረገው የ1979 እስላማዊ አብዮት በኋላ ከምዕራቡ ዓለም የተቃረኑ ሀሳቦች መሰንዘር መጀመራቸው በአሜሪካና በእስራኤል አልተወደደም። አሁንም ይህንን በታሪክ የታየውን የአሜሪካን ሚና እስራኤል በአንክሮ እየተጠባበቀችው ትገኛለች። እስራኤል አሜሪካ በግጭቱ ከተሳተፈች አትራፊ ልትሆን እንደምትችል ቀድማ ያሰበችበት ጉዳይ ነው። ሲቢሲ የዜና ወኪልን ጠቅሶ ቢቢሲ እንዳስነበበው ሲቢኤስ የዜና ወኪልን ጠቅሶ ቢቢሲ እንዳስነበበው አሜሪካ ከመሬት በታች እየተከናወኑ ያሉ የዩራኒየም የሚያበለጽጉ መሠረተ ልማቶችን ለማውደም ከእስራኤል ጎን የመሰለፍ ዕድል እንዳላቸው ፍንጭ ይሰጣል። አልጀዚራም ከዚህ ጋር የገጠመን መረጃ አጋርቷል። ፒሊ ላቤ የተባለ ዘጋቢው ከዋሽንግተን የአሁኑ የዶናልድ ትራምፕ አስተያየት አሜሪካ ከእስራኤል ጎን ልትሰለፍ እንደምትችል ፍንጭ ሰጥቷል። አንድ ሰዓት ከሁለት ደቂቃ በሲቹዌሽን ሩም በማሳለፍ ከካቢኔ አባላታቸው ጋር መነጋገራቸው በጦርነቱ ዋሽንግተን ልትሳተፍ እንደምትችል ፍንጭ ተደርጎም ቀርቧል። የኢራኑ ፕሬዚደንት መሱድ ፔዜሽኪያን የካቢኔ ስብሰባ በመጥራት እየመከሩ መሆናቸውን አልጀዚራ ይዞት የወጣ መረጃ ያሳያል። የጦርነቱ አቅጣጫ ወደየት ያመራ ይሆን የሚለውን የሚወስኑ እርምጃዎች በቅርቡ ሰሙ እንደሚችሉ ዓለም አቀፍ ሚዲያዎች በስፋት እያስነበቡ ነው።